ስነፍጥረት ፍጥረት የሰጠህን ይዘት ማዛባት ለትማላ ቆንጆ አድርጎ አልፈጠረኝም ና እኔ ላስተካክለው እንደማለት ነው እና የተጠላ ነው በአጠቃላይ ማለት ነው። ግን ምናልባት የሚደራው ነገር ጠጉር የሌለው ሊሆን ይችላል በተፈጥሮ ወይም ደቀማ ሊሆን በተለይ ሴቶች ሴቶች ያው ቅንድብ ጠጉር ምናምን ከሌላቸው ውበታቸው በጣም ይቀንሳል። ያ ተጽዕኖ የሚያደርግ ነገር ከሆነ እዛ የሚረዳ ድጋፍ የሚሰጥ ነገር ማድረግ ይቻላል። ሲደረግ ግን ውዶ ውሃ የማይከላከል መሆን አለበት፣ ወይም ጀናባን የማይከላከል መሆን አለበት። የሚደረገው ነገር እንደ አካል ያለው ሆኖ የሚለጠፍ ነገር ከሆነ ውዶ ሲያደረግ ውሃ ከስሩ የማይገባ ከሆነ አይሆንም ማለት ነው። ምክንያቱም ውዶ ታልተደረሰ ላሶላት የለበት ጦሃራ ነው፣ ሶላትም ውድቅ ነው የሚሆነው ማለት ነው። ግን እንዲህና ዝም ብሎ ቀለም አለ፣ ግን ውሃ ለመግባት አይከለክልም። ሰውነት ውሃ የሚገባ ከሆነ ያ ይቻላል ማለት ነው።